በእግዚአብሔር ሰው በቤኒ ሂን ላይ ያለው ቅባት እንዲያገኘን አልፈን፣ በቃ ኤድሎ ኤድሎ በእርሱ ላይ ያለው መንፈስ ሊያገኘን ይገባል። በእርሱ ላይ ያለው የእግዚአብሔር ክብር፣ በእርሱ ላይ ያለው የእግዚአብሔር ይ ሊያገኘን ይገባል። በቃ ጎርጊስ፣ ምን ሊሆን ምን ሊሆን ያስከብረኛል፣ ያስነሳልኛል እንዶ ስሜን ያስጠራልኛል። ያለ ጎርጊስ እንዶ በአንተ ምን ይሰማ ይሆን?

እንዴት ናችሁ? የኢየሱስ ስም የተባረከ ይሁን ተናል ክብር ሁሉ ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ስሙ ይህንን ጉድ ጊዮርጊስ ምን ሊሆን ምን ሊሆን ያስከብረኛል፣ ያስነሳልኛል እንዶ ስሜን ያስጠራልኛል ያለ ጊዮርጊስ፣ እንደ በአንተ ምን ይሰማ ይሆን? ቢዛይ ኢትዮጵያንና የድርጅቱን ሰራተኞች በሙሉ ትልቅ ይቅርታ ጠይቃሉ። ሊቀ ሰማዕቱ ቅዱስ ጊዮርጊስም የኔ ብቻ አይደለም ከድርጅቱ ከቢጂአይ ጋርም የግል ጥቅም አላገናኘኝም። የእግዚአብሔር ጥሪ ሆኖብኝ በነቀፌታዬ በድርጅቱ ላይ ደረስኩት በትንሹ ቢሆን የተጠቃሚ ቁጥር መቀነስ ቢጂአይ ኢትዮጵያንና የድርጅቱን ሰራተኞች በሙሉ ትልቅ ይቅርታ ጠይቃለሁ። ቢጂአይ ኢትዮጵያ በጣም ይቅርታ አድርጉልኝ። የእግዚአብሔር ጥሪ ሆኖብኝ ነው እንጂ ፈልጌው አይደለም። በጣም ይቅርታ። ወደ ቀድሞ ስራዬ ተመልሻለሁ ነው እያለ ነው ያለው። ይህን ሰውዬ ግን አስታወሳችሁት፣ አደለ? ይነሳ ቅዱሱ ከጠርሙሱ ብሎ የዘመረው ባሪዳው ቅኔ የዘመረው ወንድም ነው፣ እና ቅዱሱም ከጠርሙሱ ላይ ሳይነሳ እነሱም ሳይነሱ ጭራሽ ልጁ ይቅርታ ብሎ ወደ ጠርሙሱ ተመልሶላ እግዛውትልም መጀመሪያ ቢሆን እኮ የእግዚአብሔር ጥሪ ሆኖብኝ ነው በእናንተ ላይ የደንበኛ መቀዛቀዝ እንዲሆን የራሴን አስተዋጽኦ አድርጌያለሁና በጣም ይቅርታ ነው እያለ ያለ። ከዛስ ወደ ቀድሞ ደግሞ ስራዬ ተመልሻለሁ። ይቻላል፣ እንደዚህ አየህ ይቻላል። አንድም ሁለትም ጠጡ፣ ችግር የለም የሚል አስተማሪ ባለበት በቤተ ክርስቲያን ውስጥ ከነ ኮንቴነሩ የሚገባበት አማኞቹ ለተለያየ ክብረ በዓል መሰረታዊ መጠጣቸው በሆነበት ቤተ ክርስቲያን ውስጥ መጥተ ያስቆማለሁ ብለህ ማሰብህ አንደኛው ሲጀመርም ልክ አልነበርክም ነው። ሌላኛው ደግሞ እንደ ቢጂአይን ይቅራልክሽ ይቅርታ ጠየቅ፣ እንደ ጎርጊስ ምን ይል ይሆን? ምን ይል ይሆን? ያስከብረኛል፣ ያስነሳልኛል፣ እንደው ስሜን ያስጠራልኛል ያለ ጎርጊስ እንደ በአንተ ምን ይሰማ ይሆን? በእርግጥ ምንም አይሰማውም። ከጠርሙዙ ቅዱሱ ሳይነሳ እሱ ተመልሶ ወደ ጠርሙዙ ገባ ሄደ። ይቅርታ አረ፣ ይሻለኛል። እዛው አንድ ሁለት እያልኩ መኖር ይሻለኛል። እንዴው ለተፈጠረው ነገር ይቅርታ። ይቻላል፣ ሃይማኖተኛ ስትሆን እንደዚህ ይቻላል። ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። ለዚህ እኮ ነው ኢየሱስ ያስፈልጋል፣ ኑ ወደ ኢየሱስ የምንለው። እንደዚህ አይነት ነገር ቆርጦ ይጥላል። ለዘላ ዓለም ተፈውሰ ተገላግለት ይቀመጣል። ክብር ለኢየሱስ ይሁን። አረ እንደዚህ አይነት ውርደት አረ፣ በኢየሱስ ኢየሱስ ብቻው ነው ያለን። ምን ማድረግ አይቻልም። ክብር ለኢየሱስ ይሁን። ስሙ ማን ነው ተረኛው ብሎ ይጽፉልሃል። ቢኪ፣ በጣም የሚገርመው እኮ እሱ ነው። በዚህ አጋጣሚ ፕሮቴስታንቶቹን ግን ሳላ ደንቃቸው አላልፍም። ትናንት ሰድቦናል፣ አንቋሽኖናል፣ ምን ብሎናል፣ ምን ብሎናል፣ ምን ብሎናል ሳይሉ አይምጣብን ሳይሉ ከጎኑ ቆማችሁ በማይታችን ግን እጅግ በጣም እጅግ በጣም ፕራውድ በጣም ነው የምንኮራው፣ እኔ በግሌ በጣም ነው የምንኮራው። ጎበዞች በእውነት ክርስቶስ ማለት ክርስቶስን ያውቃሉ የሚባሉት ሰዎች ክርስቶስን የሚመስል ማንነት ማሳየት አቅቷቸው፣ ክርስቶስን አያውቁም የምንላቸው ሰዎች ግን የክርስቶስን ፍቅር ሲያሳዩ ማየት እጅጉን በጣም ይደንቃል። በእውነት እጅጉን በጣም ይደንቃል። ይህንን እናንተ አሻሽላችሁ ቦታ ቀያይራችሁ መስማት ነው ማመን ጥሩ ነው። በቃ እሱን ተቀብለናል። ክርስቶስን ያቃሉ ተብሎ የሚታሰቡ ሰዎች ህልም ነው። እሱን ተዉ። በጭራሽ ክርስቶስን አያውቁም። አምሳ ስምንት መንገድ ነው የሚያስቡት። ክርስቶስን ማወቅ ማለት መጽሐፍ የሚናገረውን ማመን ነው። አለቀም በመጽሐፍ ቅዱስ ላይ ጨምረ ጨማምረ እያመን ክርስቶስን ያቃሉ። እንዲህ ብለህ ራስን አታታልን። በቃ ተው። በተረፈ ለጴጤ ለሰጠው ምስክርነቱ እናመሰግናለን። ኑ ወደ ኢየሱስ፣ ይህንን ኢየሱስ እናንተም ተቀበሉ። እዚህ ለእኛ ብቻ እንትን ያለኮር፣ ለሁሉም ይበቃል፣ ለሁሉም በቂ ነው። ኑ ወደ ኢየሱስ። ኢየሱስ ብቻውን ያድናል። ትውልድ ወደ ኢየሱስ ይመጣል። ገና ምናምን ተብሎ በፉከራ እኳ አለ። በቃ እውነታው ነው። ያቃል ይመጣል። አለቀ። ክብር ለኢየሱስ። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። አሚና አሚና እነሱ የሚያወሩት ምንድ ነው? እናንተስ ምታወሩት ምንድ ነው? ቆይ ያወሩ እነሱ ተረታ ቀልድ ጨዋታ ጫዋታ የአውሩ እነሱ፣ ስላልተሰቀለው ስላልሞተው ጌታ የአውሩ እነሱ። ታሪኮ ነው ስለቀረው በሞት ስለተረታ። እኛ ግን እናወራለን ስለተሰቀለው ስለሞተው ጌታ፣ ሞቶም ስላልቀረው ሞትን ስለረታ። እኛ ስለሱ እናወራለን። ስለ ስለህይወቱም ቃል ከመጀመሪያው የነበረውን ልጆቻችንም የዳሰሱትን፣ ባይኖቻችንም ያየነውን ስለ ስለሱ እናወራለን። እኛ ግን የተሰቀለውን ክርስቶስን እንሰብከዋለን። ክብር ለኢየሱስ ይሁን። እኛ ተረት አናወራም። ያልሞተውን ሞቷል፣ ያልተሰቀለውን ተሰቅሏል። ለኢየሱስ የሚገባውን ለሌላ አንሰጥም። አለቀ። የተሰቀለውን እንሰብካለን። ክብር የሚገባው ለሱ፣ ዋጋ የከፈለው እሱ ነው። ለሌላ በጎን ታኳ አያስፈልግም። ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም ናችሁ ሁሉ መልካም ቅዱሳን ጌታ ይባረክ። ነገ እንግዲህ ከአራት ሰዓት ጀምሮ ብዙ ውይል ላይ ትጥቅ ቤተክርስቲያን በውሃ ላይ ጸልይ እነዚህ ልሖዎች የምንሰጥ ጥጠን ይላል እግዚአብሔር። በዚህ ቤት ታላላቅ ታምራቶችን እያደረገ ነው። እግዚአብሔር ደግሞ እጅግ እጅግ በጣም እየሰራ ነው። ለምስክርነት እንድትቆሙ በዚህ ቤት መታችሁ የእግዚአብሔርን ኃይል ጸጋ እንድትካፈሉ እላለው። ብዙዎች በዚህ ቦታ እየመሰከሩ ነው። እግዚአብሔር ድንቅና ታምራት እያደረገ ተዘጉ በሮች የተከፈቱ አጥሮችን የተፈቱ ነው። እግዚአብሔር ታምራቱን የገለጠ ስለሆነ ነገ ከአራት ሰዓት ጀምሮ እነዚህ ውሃዎች ላይ በተጸለየ ውሃዎች ላይ እንሰጣለን። እግዚአብሔር መልካም ያደርጋል። ሁላችሁ ትወስዳላችሁ። ቤታችሁ ላይ ተአምራት ይሆናል። የጌታ ኢየሱስ ስም ከስሞች ሁሉ በላይ እወዳችኋለሁ ነገ እንገናኛለን። ሻሎ እውነት ልቁ አሁን በልጁ ለመናገር አለም ሰው አንድ ሁለት ሶስት አራት ይሁን፣ ትንሽ ጊዜ ልሸወድ ይችላል። ይህ ወንድማችን ይሁን እሱ ስራ ነው፣ ችግር የለም ከእሱ ጋር ምንም ጉዳይ አለኝም። ግን እዛ ሄዳችሁ የምትታለሉ ሰዎች ወይ ላለማወቅ ላለመረዳት ነገሩን በቃ በደንብ ላለማሰብ፣ አስባችሁ ነው እንደዛ አስባችሁ ነው። አልፈልግም ማሰብ አልፈልግም ነው። ምንድን ነው ነገሩ? እስከ መቼ ነው? የተነሳ ሁሉ ውሃ፣ ዘይት፣ ምን እየሸጠ አረ በእግዚአብሔር ተው። አረ እዛ የምትሰለፉ ሰዎች ተው፣ ችግሮቻችሁን ለእግዚአብሔር አሳዩ። የእኛ ችግር ሁሉ በሰው ፊት፣ ኧረ ተው? ትክለኛይቱ ነው ሐሰተኛይቱ ነው መለየት እንደ እግዚአብሔር ቃል ማያት የለም መሄድ ነው። ና ስትባል መሄድ፣ ቆጭ ባል ተነስ። ያሳዝናል፣ ያሳዝናል። ብቻ ይህንን በደንብ አርቀስመ አብዛኛው የትንቢት መልእክት አብዛኛው የሚሰጠው የተስፋ ቃል ቀለብ ያዝ ዝገን የሚባለው ነገር ከሀገር ትወጣለህ ነው። ስለዚህ ወጣቱ በሙሉ ልቡ ያለው ውጪ ነው። በጣም ያሳዛኝ ነው አገሩን ማገልገል ተወልዶ ያደገባትን ቤተክርስቲያን ማገልገል፣ አባቶቹን እናቶቹን፣ ወላጆቹንም ጭምር የራሱን የግል ወላጆቹን ማገልገል፣ መርዳት፣ መጦር ሳይሆን በቃ ከመሬት ብቅ አለ ውጭ ሀገር። የውጭ ሀገር ትንቢት ነው የሚነገረው የውጭ ተስፋ ቃል ነው የሚሰጠው። ከዚህ የተነሳ ሁሉም ፓስፖርት አውጪ፣ ሁሉም የኢሚግሬሽን መስሪያ ቤት ሄዶ የፈቃድ ጥያቄ ሰልፍ ላይ የቆመ ሁሉም ውጭ ሀገር ውጭ ሀገር መሄድ እግዚአብሔር ሲፈቅድ በእግዚአብሔር መንገድ ሲሆን ጥሩ ነው፣ ትክክል ነው። ግን ውጭ ሀገር ሄደው ህይወታቸው የተበላሸ ጸጋቸውን፣ የጣሉ አምላካቸውን የተዉ ብቻ አይደለም የተመኙትን መሻሻል፣ የተመኙትን ብልጥግና ሳያገኙት የራቃቸው መንገድ ዳር የወደቁ በየፓርኩም የሚተኙ በጣም ብዙ ወደ ቁጥር ቢለወጥ በሚሊዮኖች ምናልባት ሊቆጠሩ ይችላሉ። በአፍሪካ ሀገራት፣ በአሜሪካም በአውሮፓም ልዩ ልዩ ከተሞች በአይኖቻችን አይተናል። ትንቢት የተነገረለት ያልፍልሃል፣ ይሳካልሃል የተባለ ሁሉ ሄዶ የተሳካለት ይመስል ወጣቱ ልቡ ከሀገሩ ተነስተዋል። እርግጥ ነው ጥያቄዎች አሉ። በሀገር በተለያዩ በኢኮኖሚም ሆነ በሌላው ጥያቄዎች አሉ። ግን አማኝ ወጣት አማኝ ወጣት ያለ እግዚአብሔር ፈቃድ እግሩን አንዲት ስንዝር። አንዳንዶቻችን ጌታንም ማንሰማም፣ እነዚህ አባቶቻችንን ማንሰማም። ምን እንደምን ሰማህ ራሱ ግራ ያጋባ። አረ እባክህ እባክህ፣ ብድግ ያለ ሁሉ እየወሰደ አይጠቀም። አንተን ለሁሉም ሰጥተህ ትችላለህ፣ ለሁሉም በትነህ ትችላለህ። ያሳዝናል። ክብር ሁሉ ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። ሰምታችኋል፣ እንዳትታለሉ በሐሰተኛ ነቢያቶች። ከመቶ ዓመት አንድ የሚከሰት ክስተት አለ ይላል አፖስቶል ታምራት ታረቀኝ። ስናገር ይሄ አንድ በህይወታችን ላይ ከመቶ ዓመት አንድ የሚከሰት ክስተት ነው ነው ቸርች ፕሮግራም ሊካፈል የምጥቼ ቸርች ነው ግን አንድ ተደውላ እንደዚህ ያለ ታላቅ የእግዚአብሔር ሰው ቤኒ ሂን ይሄን ወደ ኢትዮጵያ ልመጣ ነው ብላ ነገረኝ እና አደው ነው ገና እሱ ሳይመጣ ነው ሁሉ ነው ያገኙ ጌታ ብስክሪ ወጣቶች ስራባችን እንጨምር። በዚህ በእግዚአብሔር ላይ ያለውን ቅባት ለመካፈል መንፈስ ለመካፈል እግዚአብሔር በዘመኑ ይዘራ የነበረውን ኃይል ለመቋደስ በዚህ ምድራችን ላይ ለማስቀጠል የምር በቃ፣ ምንም ሌላ ነገር አትዘጋጁ። ሰባተኛ ወር እስከምደርስ ድረስ አንድ ነገር ብቻ እናደርጋለን። ረሀብ እንጨምራለን። በእግዚአብሔር ሰው በብሔን ይህን ላይ የሚሰራው ቅባት በእኛ አልፎ እንዲቀጥል እኛንም እንዲያገኘን በእኛ እንዲሰራ አንድ መጨመር ያለብን ነገር አለ። በቃ ነው ጌታ ምስክር አሁን፣ ነው ደውላ ነው የነገረችኝ አንድ ጓደኛ ና በቃ መንፈሱ ወረረኝ። አሁን መታጠቅ አለብኝ አልኩ። አሁን በሱ ላይ ያለው ቅባት ማለፍ የለበትም አልኩኝ። ጌታ ምስክር ነው ብላችሁ ውጨች ልግባ የምትችል ብር ውጭ ነው ያለውት አሁንና

ወጣቶ ነው የብራው። እሱ ሰባተኛ ወር ላይ ይመጣል ሲባል በቃ ገንዘብ እንዴት ልዘብዝብ ምናምን አለ ውስጠ ያለው እንዴት ፋስቲንግ ማብዛት አለብኝ። በቃ ጾም ጸሎት ፍለጋራ በእግዚአብሔር ፊት መበ በቀራ ማሳደግ ማዛደግ አለብኝ። ምንድነው ምን ምንድነው? እሺ አገልጋይ ይመጣል እስቲ የገባችሁ ሰዎች የሆነ ነገር ለእኔ ንገሩ። እኔ እኮ ግራ ግብት ነው ያለኝ። ለቅሶ ምንም አላወራ። ክብር ለኢየሱስ ሲሆን ኢየሱስ ብቻውን ያለ ነገሩን የተረዳችሁ ሰዎች ጻፉ። አለቀ። ከባድ ነው ሰው

ነገር ሲሰራ ትውልድ እየወጣ ባለበት ዘመን እንደዚህ በድፍረት ስለ ኢየሱስ እየዘመሩ የሚያወሩ ሰዎች ሲወጡ ደስ ለኝ። በቃ አለቀ። ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። ኢየሱስ ብቻውን ያድናል። ለዛሬ የነበሩ መልዕክቶች እነዚህ ነበሩ። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ላይክ ማድረጋችሁን እንዳትረሱ። ወዳቸዋለሁ። ተባረኩ።